ትብብር ለኢትዮጵያ አንድነት ጠቅላይ ሚኒስትር ዐቢይ አሕመድ ከአንድ ሳምንት በፊት በጎንደር ያስተላለፉት መልእክት ስለ ሀገሪቱ የሰላም ሁኔታ ምስክር ይሆናል ሲል ተናገረ። ቅንጅቱ እስከ ህዳር ወር መጨረሻ ድረስ መፈጸም አለባቸው ያላቸውን ጉዳዮችንም ዘርዝሯል። እሱ ካልሆነ ግን ወደ ሌላ እርምጃ እንደሚገባ አሳስበዋል። በህገወጥ መንገድ ሲዘዋወር የነበር የጦር መሳሪያና ተተኳሽ በቁጥር ስር መዋሉን የሀገር መከላከያ ሰራዊት አስታወቀ። የትምህርት ሚኒስትሩ ብርሃኑ ነጋ ከሰሞኑ በፓርላማ ያቀረቡት ሪፖርት ከፍተኛ ትችትን እያስተናገደ ይገኛል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አሕመድ የትምህርት ጥራት ማለት የ12ተኛ ክፍል መልቀቂያ ተፈታኞችን በአንድ ቦታ ሰብስበው መፈተን ማለት አይደለም ማለታቸው አይዘነጋም። እዚህን ጨምሮ ሌሎች መረጃዎችንም ይዘናል፣ አብረን እንቆይ። ትብብር ለኢትዮጵያ አንድነት ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በፊት በጎንደር ያስተላለፉት መልእክት ስለ ሀገሪቱ ሰላም ሁኔታ ምስክር ይሆናል ሲል ተናገረ። ቅንጅት ውስጥ ከህዳር ወር መጨረሻ ድረስ መፈጸም አለባቸው ያላቸውን ጉዳዮችንም ዘርዝረዋል። እሱ ካልሆነ ግን ወደ ሌላ እርምጃ እንደሚገባ አሳስበዋል። የትብብር ለኢትዮጵያ አንድነት ይህንን ያለው ምርጫም የዲሞክራሲ ሂደት ማሳለጫ እንጂ የስሙላ ምርሃ ግብር ማሞያ ሊሆን አይገባም ሲል ሰየመው ባወጣውና አዲስ ማለዳ በላክላት መግለጫ ላይ ነው። ጠቅላይ ሚኒስትሩ በጎንደር ባደረጉት ንግግር ከጎንደር እስከ ጎርጎራ በወታደሮች ታጅበው የሚ የሚደረግ ጉዞ እንዳለ አመላክተው ነበር። ኢህአፓ፣ መኢአድ፣ እናት አኢዴፓ እና አግን የመሰረቱት ቅንጅቱም ለምርጫ ክንውን መሰረታዊ ተብሎ ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ ለመሆኑና ሀገራችን ልትካት ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው ብለዋል። በትግራይ ክልል ከፌዴራል መንግስት ጋር ገባበት ፍጥጫ፣ በትግራይና አፋር ክልሎች አዋሳኝ አካባቢዎች ያረገዘው የግጭት ደመና፣ በሶማሌና በአፋር ክልል አዋሳኝ አካባቢዎች በተደጋጋሚ ጊዜያት የሚመላለሰው ግጭት ግጭት በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤኒሻንጉል ጉሙዝ ክልል ያለው ተደጋጋሚ እልቂትና መፈናቀል፣ ከቅርብ ጊዜያት ወዲህ በጉራጌ ዞን እያጋጠሙ ያሉ የፀጥታ ችግሮች፣ በአማራ ክልል ከሁለት ዓመታት በላይ የዘለቀው የእርስ በርስ ጦርነት፣ በኦሮሚያ ክልል ከአምስት ዓመታት በላይ የቀጠለው የእርስ በርስ ጦርነትና ተደጋጋሚ ዜጎች እገታ በእነዚህ አካባቢዎች ምርጫ ማካሄድ የማይቻልበት ሁኔታ ፈጥረዋል ብለዋል። በሌሎች የጦርነትን የጥይት ድምጽ የማይሰማባቸው የሀገራችን አካባቢዎችን ቢሆን የሰፈነው መንፈስ ጦርነት እየተካሄደ ከሚገኝባቸው አካባቢዎች የተለየ እንዳሉ በየቀኑ የሚደርሱን የቀን ተቀን መረጃዎች ማሳያ ናቸው ሲልም ዘርዝረዋል እኛ የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች የተካሄዱ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰበን ቢሆንም ለጥሪያችን ተገቢው ትኩረት ተችሮ ምላሽ ባለመሰጠቱ አገር ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች ሲሉም ወቅሰዋል ጠቅላይ ሚኒስትሩ በጎንደር ከተማ በቅርቡ ባደረጉት ጉብኝት ከጎንደር እስከ ጎርጎራ ያለ አጃቢ መንቀሳቀስ አለመቻሉ መግለጻቸው የአገርን ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚህ የሀገሪቱን ከፍተኛ የስልጣን መንበር ከጨበጡ ሰው የላቀ ሌላ ተጨማሪ ምስክር አይሻም በማለትም አትተዋል። የእርስ በርስ ጦርነቱ እንዳለው ሆኖ በጋዜጠኞች ላይ በተለያዩ ጊዜያት የሚደርሰው ዛጃ፣ እስራትና አስገድዶ መሰወር ለምርጫው በነጻነት ሽፋን ሊሰጡ በሚገባቸው የመገናኛ ብዙሃን ላይ የፍርሃት ደመና እንዲያጠላ እና በዚህ ምክንያት ከእይታ ውጪ በጓዳ የሚከናወን ምርጫ ሊሆን መቻሉ ጥርጥር የለውም ብለዋል። ገዢው ፓርቲ የራሱን የስልጣን ቆይታ ሲያመቻች፣ በሌላ በኩል የኛ የተቃዋሚ ፖለቲካ ፓርቲዎች በዲሞክራሲያዊ ምርጫ ወደ ስልጣን መምጣትን እየገደበ መሆኑንና የተቃዋሚ ፖለቲካ ፓርቲዎችን ተሳትፎ በአጃቢነት ብቻ በመወሰን የገዥውን ፓርቲ በምርጫ ማሸነፍ ህጋዊ ለማድረግ እየተሰራ መሆኑንና በዚህ የሚታለል የቀነጨረ አእምሮ ያለው ስብስብ እንዳልሆነም ግልጽ ማድረግ እንወዳለን ብለዋል። ከዚህ በመነሳት የምርጫ ጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ ወይም ከሁለቱ በቀደመው መንግስት የሚከተሉትን ተግባራዊ በማድረግ ለምርጫው ምቹ መደላደል እንዲፈጥር ጥብቅ እያስተላለፍን በተጠቀሰው የጊዜ ሰሌዳ መንግስት እነዚህን ተግባራት ሊፈጽም ካልቻለ ጉዳዩን በመመርመር በቀጣይ እርምጃ እንወስዳለን፣ ለህዝብም ይፋ እናደርጋለን ሲሉ አስታውቀዋል። በዚህም መሰረት አንደኛ፣ በሀገራችን የተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም፣ ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ አመች ሁኔታ መፈጠሩን መንግስት ግልጽ እንዲያደርግ፣ ተዋጊ ኃይሎችም ይህንኑ እንዲያረጋግጡና ህዝቡም ይህን እንዲመሰክር አበክሩ አሳስቧል። ሁለተኛ፣ በየእስር ቤቱ ያለ ፍርድ ታጉሮ የሚገኙ እና የፍርድ ሂደታቸው ሆነ ተብሎ የተራዘመ ያለው የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነፃነት እንዲሳተፉ ጠይቋል። በሦስተኛነት በየእስር ቤቱ ታጉሮ የሚገኙ የመገናኛ ብዙኃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነፃነት እንዲዘግቡ ብሎም ሕዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥር ስር ያሉ መገናኛ ብዙኃን ከስርዓት አገልጋይነት እና ግለሰብ አወዳሽነት ወጥተው የተቃዋሚውንም ድምፅ እንዲያሰሙ፣ ለምርጫውም ተገቢውን ሽፋን እንዲሰጡ እንዲደረግ በጥብቅ ማሳሰብ መግለጫውን ቋጭቷል። በህገ ወጥ መንገድ ሲዘዋውር የነበሩ የጦር መሳሪያና ተተኳሽ በቁጥር ስር መዋሉን የሀገር መከላከያ ሰራዊት አስታወቀ። የሰሜን ምዕራብ እዝ ክፍለ ጦር መነሻውን ከጎንደር ከተማ አድርጓል ያለው ታርጋ ቁጥር ቢ15445 አይሱዙ ተሽከርካሪ ከጫኖ ሸቀጥ ውስጥ በድብቅ ብዛቱ 36 የሆነ የቱርክ ሽጉጥ ከ815 ብትን ጥይት ጋር በቁጥር ስር መዋሉን ገልጿል። ተሽከርካሪው መድረስ ከሚገባው ቦታ ሳይደርስ ማይጸብሪ ከተማ በተደረገ ኬላ ፍተሻ ሽጉጥና ተተኳሽ ከነትጠጣሪው በቁጥር ስር መዋሉን የክፍለ ጦሩ ዋና አዛዥ ኮሎኔል ስንታየው ሰድ ተናግረዋል። መሳሪያው ለዝርፊያና ለወንጀል ማስፈጸሚያነት የሚውሉ መሆኑን የገለጹት አዛዡም እንዲህ አይነት ለሰላም ጠንቅ የሆኑ ያሏቸውን ህገወጦች ሲመለከት ህብረተሰቡ ለጸጥታ ኃይሉ መጠቆሙን አጠናክረው እንዲቀጥል ጥሪ አስተላልፈዋል። እንዲህ አይነት ዜናዎች ሲሰሙ የአሁኑ የመጀመሪያው አይደለም። ለአብነት ባለፈው ጥቅምት 30 ቀን 2018 ዓ.ም መከላከያ ሰራዊቱ ባሰራጨው ዘገባ ጽንፈኛ ሲል ለጠራው ቡድን ሊደርስ የነበረ ንብረት በቁጥጥር ስር መዋሉን ገልጾ ነበር። መነሻው ከአፋር ክልል ጭፍራ ያደረገ ሰሌዳ ቁጥር 1412 አዲስ አበባ ኤፌሰር አይሱዙ 310 ሺህ ብር 82 ጄሪካን ቤንዚን፣ 14 ካርቱን የተለያዩ ፍጆታዎችን ጭኖ ወደ አማራ ክልል ደቡብ ወሎ ዞን ቢስቲማ ወረዳ ቦከከስ ቀበሌ ከመድረሱ በፊት በቁጥጥር ስር አውይ ያለው ብሎ ነበር። በህብረተሰቡ የጋራ ጥቆማ በቁጥጥር ስር ያለው ገንዘብና ንብረት ጽንፈኛ ሲል ደግሞ ለጥረ ቡድን የሎጂስቲክስ አገልግሎት ሊውል የነበረ መሆኑን በቀጠኖ የሚገኘው ሬዥመንት አዛዥ ተናግረዋል። የትምህርት ሚኒስትሩ ብርሃኑ ነጋ ከሰሞኑ በፓርላማ ያቀረቡት ሪፖርት ከፍተኛ ትችትን እያስተናገደ ይገኛል። ከእነዚህ ተችቶች መካከል እውቁ ኢኮኖሚስት ሙሼ የሰሙ ቀዳሚው ናቸው። የትምህርት ሚኒስትሩ ያቀረቡትን ሪፖርት መነሻ አድርገው መልእክታቸውን ያጋሩት ኢኮኖሚስቱ ብርሃኑንና ተቋማቸውን በበረቱ ቃላት ተችተቸዋል። ከአራት ዓመት በፊት ተግባር ላይ የዋለው የትምህርት ፖሊሲ ከዓመት ወደ ዓመት የድሃ ልጅን ከከፍተኛ የትምህርት ስርዓት እያስወጣ የመካከለኛና ከፍተኛ ገቢ ያለውን የሀብታም ልጅ ወደ ከፍተኛ ትምህርት ተቋማት በስፋት የማስገባት እድል እየፈጠረ በመሆኑ ማህበረሰባችን ቡድን ተረጋግቶ እንዳይኖር ሊያደርገው እንደሚችል ትምህርት ሚኒስትሩ ለቋሚ ኮሚቴው ስጋታቸውን ገልጸው ነበር። ብርሃኑ በሪፖርታቸው እኔን በጣም የሚያሳስበኝ በሀብታምና ድሃ መካከል ያለው ልዩነት በኢኮኖሚያዊ ጉዳይ እንዳለ ሆኖ የወደፊት ሕይወቱን በሚወስነው ትምህርት ላይ እንዲሁ ያንን ሚረር የሚያደርግ ወይም መልሶ የሚያንጸባርቅ ልዩነት ከተፈጠረ አንድ ኅብረተሰብ ተደላድሎ መኖር አይችልም ሲሉ አደጋና መዘዙን በአሳሳቢ ቋንቋ ገልጸውታል። ሙሼ ሰሙ ታዲያ የተደገነውን የድሃ ሀብታም ልዩነት አደጋ አስመልክቶም ላለፉት አራት ዓመታት ከፍተኛ ትምህርት ዩኒቨርሲቲ የኤሊት ወይም የተሻለ ገቢ ያላቸው ብቻ የመሆን አሳሳቢ አደጋ የመደገኑን ስጋት በተደጋጋሚ ሀሳቦች ቢቀርቡም በጊዜ ለመታረም ፍላጎት መታጣጡ ምክንያት ላለፉት አራት ዓመታት ከሁለት ሚሊዮን የሚበልጡ የድሃ ልጆች ከከፍተኛ ትምህርት ስርዓት መገለላቸውን አስታውሰዋል። ምረራው ሐቂዬ ቢሆንም የችግሩ መንስኤ ፖሊሲያቸውና በፓርላማው ፊት ቃለ መሃል ላይ የፈጸሙለት ተቋም መሆኑን እና የመፍትሄውን ባለቤት ተቋማቸው ሊሆን እንደሚገባ ማመን ያዳገታቸው ሚኒስትሩ እንደተለመደው ሁሉንም ነገር ወደ ህዝብና ቤተሰብ ላይ መወርወራቸው ይበልጥ የሚያሳስብ ሆኖ አግኝቼዋለሁ በማለት ወደ አሳሰባቸው ነገር ይሻገራሉ። ሰሞኑንም እንደ መፍትሄ የተወሰደው ቤተሰብን ያላማከለ የግል ተማሪዎችና የመንግስት ተማሪዎችን በአስገዳጅ ሁኔታ ቀላቅሎ የማስተማር የማጥኛና የእረፍት ጊዜ በሚያሳጣ መልኩ ቅዳሜና እሑድ እንዲማሩ ማስገደድ ዛሬም ከስህተት ወደ ሌላ ስህተት ከመሸጋገር ያለፈ ለውጥ እንደማያመጣና በቤተሰብ ዘንድ እየፈጠረ ያለው መጠነ ሰፊ ጭንቀትና ተቀባይነት ማጣት በቂ መገለጫ ነው ሲሉ አስረድተዋል። በጥቅሉ አሁንም የአራት ዓመት ተሞክሮ ያገኘውን ፖሊሲ በመፈተሽ ቤተሰብን መምህርና ትምህርት ቤቶችን ያማከለ ምክክርና መግባባት የተደረሰበት ዘለቂታ ያለው መፍትሄ ከማቅረብ ይልቅ በተወታተፈና ጥገናዊ በሆነ መንገድ የሚደረገው የለውጥ ሙከራ ትርጉም የሌለው ነው ሲሉ አጣጥለውታል። አክሎም በቤተሰብና በልጆች መሀል ቤተሰባዊ መስተጋብርን የሚያጠብቅ ከመሆኑም በላይ ወጥነት በሌለው መንገድ በየዓመቱ የሚነባበረው ተለዋዋጭ አቅጣጫ በተማሪዎች ዘንድ ተስፋ መቁረጥና ትምህርት መጥላትን የሚያስከትል መሆኑ ሊታወቅና ሊታረም የሚገባ መሆኑን አስገንዝበዋል። ከዚህ በላይ የሚያሳስበው ነገር በቀረበው ግርድፍ መረጃ መሰረት ኢንተርናሽናል ትምህርት ቤቶች 85 በመቶ፣ የግል ትምህርት ቤቶች ከ50 በመቶ በላይ የተሟላ የትምህርት ግብዓት፣ የምገባ ስርዓት፣ የተሟላ ማደሪያ ስፍራ፣ የጥናት ቦታና ሌሎች ተጽዕኖዎች እንደ ቤተሰብ መርዳት የሌለባቸው ልዩ ድጋፍና ስልጠና ያላቸው አዳሪ ትምህርት ቤቶች አንድ መቶ በመቶ ማሳለፋቸው እና በተቃራኒው በርካታ የአርሶ አደር እና የአርብቶ አደር ልጆች የሚማሩባቸው የመንግስት ትምህርት ቤቶች 500 ገደማ ተማሪ ማሳለፋቸው ጉዳይ ነው በማለት አጽንኦት ሰጥተዋል። ሙሽ ሲቀጥሉ ይህ የሚያስረዳ ነገር ቢኖር ስርዓተ ትምህርቱና የፈተና ውጤት ከአመት ወደ አመት ሙሉ በሙሉ ሊባል በሚችል ደረጃ በኑሯቸው አቅመ ደካማ የሆኑ ቤተሰብ ልጆችን ከከፍተኛ የትምህርት ተቋማት መገለላቸው ተጠናክሮ የመቀጠሉ ክስተት አሳሳቢ እየሆነ መምጣቱ ነው ብለዋል። በዚህም መሰረት አዲስ የተባለለት ስርዓተ ትምህርት ድሃና ዋና ሀብታም ንሳይ ላይ ትምህርትን በአንጻራዊነት በእኩል ደረጃ ለሁሉም ማዳረስ ማስፋፋትና ሚዛናዊ ውጤትን ማስጠበቅ ሲኖርበት በዓፄ ኃይለስላሴ ዘመን እንደተዘመተበት ሴክተር ሪቪው ትምህርት በተለይ ብዝቅተኛ የኑሮ ደረጃ ላይ የሚገኙ የአርሶ ና አርብቶ አደር ልጆችን ዳር በማስያዝ ከፍተኛና መካከለኛ ገቢ ያላቸው ወላጆች ልጆችን ቀጣይነት ባለው መንገድ ባለመብት የሚያደርግ ና በዚሁ መንገድ ውጤቱ እየተዛባና እያገለለ እንደሚቀጥል እየተዘገበ አለማስደንገጡና አለማወያየቱ አስደማሚ ሆኖ አግኝቸዋለሁ በማለት ትዝብታቸው አጋርተዋል። በአጠቃላይ የትምህርት ስርዓቱ የአራት ዓመት ግምገማ የተማሪ ጥራትና የቁጥር እድገት ያልታየበት የመማር ማስተማር የተማሪና የመምህራን ጥምርታ ያልተሰናሰለበት በዝቅተኛ የኑሮ ደረጃ የሚገኙ የአርሶ አደር የአርብቶ አደርና የከተማ ነዋሪ ልጆች በከፍተኛ ደረጃ ከከፍተኛ ትምህርት ጠቃሚነት ማግለል ጥግ ያስያዘና በአራት ዓመት ውስጥ ከሁለት ሚሊዮን በሚበልጡ ወጣቶችን መነሻና መድረሻ ያሳጣ ሆነዋል ሲሉ ነቅፈዋል። ብርሃኑ ነጋ በ2014 የትምህርት ሚኒስትር ከሆኑ በኋላ በተገበሩት የ12ተኛ ክፍል ብሔራዊ ፈተና አሰጣጥ ምክንያት ከሁለት ሚሊዮን ሚሊየን በላይ ተማሪዎች ዩኒቨርሲቲ ሳይቀላቀሉ መቅረታቸውን የተቋማቸው መረጃ ያሳያል። ይህ ፖሊሲ የእርሳቸው ሀሳብ ይሁን አሊያም የብልጽግና በውል ይፋ ባይደረግም ከሁለት ዓመታት በፊት በተካሄደ የትምህርት ለትውልድ ንቅናቄ ማስጀመሪያ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ የትምህርት ጥራት ማለት የአስራ ሁለተኛ ክፍል መልቀቂያ ተፈታኞችን አንድ ቦታ ሰብስቦ መፈተን ማለት አይደለም ሲሉም ተናግረው ነበር። የትምህርት ጥራት ማለት የአስራ ሁለተኛ ክፍል መልቀቂያ ፈተና አንድ ቦታ ሰብስቦ መፈተን ማለት አይደለም መሰረቱን መጣል ስለሚያስፈልግ ለዚያ ስራ ተረባርበን የተሳካ ውጤት እንድናመጣ ጥሪ ለማቅረብ የጉዳዩ አስፈላጊነትና አንገብጋቢነት የጋራ ግንዛቤ እንዲያያዝ ከመፈለግም ጭምር ነው። በሰዓቱ የያዝናቸው መረጃዎች በዚህ ውስጥ ጠናቀዋል። የአዲስ ማለዳን የዩትዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።